ሰሚያለሽ ምንድን ነው? ደግሞ አሁን የሰጠሽን መኪና ትመልሺዋለሽ? ምንድን ነው እኮ የተሰጠሽን መኪና ትመልሺዋለሽ። አልመልሺውም። አንተ በአንድ ስልክ ናሚያእ እና ትሰሚኛለሽ፣ ማለት ነው ትሰሚኛለሽ። ፍቅርም ብዬሽ ነው የምመላለሰው ምንም ብዬሽ አይደለም። እሱ መኪና መግዛት ስለቻለ እኔ ጋር ያለውን እውነት ተረጂ። ስሚ፣ እኔ ጋር ያለውን እውነት ተረጂ እንደ አንቺ አንዴ በቃ ይሆንሽ፣ ምን እሺ፣ ምን ትግስቲን። ሰላም እንዴት ናችሁ ቤተሰቦች፣ ዛሬ ዛሬ ዛሬ በጣም ተናድጄ ነው የመጣሁት። የተናደድኩበት ምክንያት ደግሞ ግልጽ ነው፣ ታውቁታላችሁ። ለጽጌ ትናንትና መኪና ተሰጣት፣ አይቻለሁ። ብዙዎቻችሁ ኮሜንት እንኳን ተሰጣት፣ እንኳን አደረገላት ምናምን እያላችሁ ነበር። ነገር ግን እኔ የታዘብኩት ነገር ምንድነው፣ መኪናው መሰጠቱ ሳይሆን ጊዜያዊ ነገር ላይ እንዴት ነው እናንተ አብራችሁ ደስተኛ ሆናችሁ የምትደግፉት? ማለት መኪና ሲሰጣት እንኳን ደስ አለሽ እንኳን ከዳ ማለት እኔ ፍቅር እና መስጠት ነው። ገባችሁ አይደል? እኔ እንዳለኝ ነገር ለሷ ማድረግ የምችለው ፍቅር ነው መስጠት። እኔና ጽጌ ብዙ ነገሮችን አሳልፈናል፣ ከትላንት ጀምሮ ብዙ ነገሮችን አሳልፈናል ከልጅነታችን ጀምሮ ከስር መሰረት እንተዋወቃለን እና ዛሬ ላይ ለሷ የሆነ ነገር ማድረግ የሚችል ሰው ወደ ህይወቷ ሲመጣ እኔን መቷ ልክ ነው ብዬ አላስብም። ምክንያቱም መኪና ማለት ንብረት ነው ንብረት ደግሞ አብረን ሰርተን የምናገኘው ነገር ነው እና አብረን ሰርተን መለወጥ እየቻለን ነገ ላይ እዛ ደረጃ ላይ መድረስ እየቻለን ዛሬ ላይ በአቋራጭ የሆነ ሰው ይሄ ሽማግሌ እንደዚህ ስላደረገላት ለሱ ብላ እኔን መቷ በጣም ያሳፈረኝ እውነት ለመናገር ሰውዬው በጣም ዛቻ አድርጎብኛል። በጣም እያስፈራራኝም ነው። ከፅጌ አጠገብ እንድርቅም ነው እያደረግ ያለው እና ያን ነገር አልፈልግም። ምክንያቱ ሰውን በሰውነቱ ላከብረው እችላለሁ እንጂ ልፈሩ አልችልም። ፈርቼው አይደለም። ነገር ግን አንዳንዴ መታገል ይከብዳቸዋል። ቢያንስ ፅጌ የምታግዘኝ ነገር ቢኖርም ለመታገል ይቀለኝ ነበር። ነገር ግን ፅጌ እሱን ደግፈዋለች፣ እሱን ተቀብለዋለች። ስለዚህ ብቼን ሆኜ ምንም ላደርግ አልችልም ብቼ ብዙ ነገሮች ይከብዱኛል፣ እና የመኪናውን ስጦታ እንድትቀበል አልፈልግም። መኪናውን እንድመልስለት ትፈልጋለሁ። ምክንያቱም መኪናውን እንድትቀበል አልፈልግም። ጽጌ መኪናውን ከሱ ተቀበለችው ማለት ነገ ብዙ ነገሮች ይሆናሉ። ያሰቡት ነገሮች እውነት ይሆናሉ። ጋብቻው፣ ሽምግልናው ምናምን ይቀጥላል። ምክንያቱም ቤተሰቦቿን በርግጠኝነት እሱን ነው የሚደግፉት፣ ለልጃቸው የተሻለ ነገር ከማሰብ አንጻር ማለት ነው። እኔ ግን እሱን አልፈልግም። ዛሬ ጽጌ ጋር መጥቻለሁኝ። መኪናው እንድትመልስለት ነው የምፈልገው። ስጦታ ነው፣ የሰው ስጦታ አይናቅም። ሰው ስጦታውን ተቀብላለች ተቀበላለች አመስግኗለች። ነገር ግን ከዚህ በኋላ ፅጌ እሱ የሚሰጣት ስጦታ እንድትቀበል አልፈልግም። የምፈልገው ነገር ምንድነው? ከኔ ጋር ብቻ እንድትሆን ነው። ያንን ደሞ ለማድረግ የምችለውን ነገር አደርጋለሁ። ወደ ውስጥ እንገባለን፣ መኪናውን ትመልስለታለች። ለአንዴና ለመጨረሻ ጊዜ ከዚህ በኋላ እሱ ማግኘት እንደማትችል ወይም ደሞ እሱ ማግኘት እንደማትፈልግ እንድትነግረው አረጋታለሁ። ምክንያቱም ከዚህ በኋላ እሱን ባገኘችው ቁጥር የተለያዩ ነገሮች ያደርጋል። የተለያዩ ነገሮች በሚያደርግበት ሰዓት ላይ ደግሞ ያው የእሷን ልብ ለብሶ እንዲሸፍት ያደርገዋል። እና በአቅም ደረጃ ምወዳደሩ አይነት ሰው አይደለም። በአቅም ደረጃ ከኔ የተሻለ ሰው ነው፣ ትልቅም ሰው ነው። ስለዚህ ያለኝ ነገር ምንድን ነው ያለኝ ፍቅር ማሳየት፣ ያለኝ መልካምነት ማሳየት። ከልጅነታችን ጀምሮ ብዙ ነገሮች ተደጋግፈን እዚህ ደርሰናል። ስለዚህ ነገ የተሻለ ቀን ይመጣል። ሁለታችንም ጥረን ገረን ከሰራን ደግሞ እዚህ ጋር የማንደርስበት ምንም ምክንያት የለም። የተሻለ ነገሮችን ለማምጣት እሞክራለሁ። አይኖ ዛሬ ላይ ባለኝ ነገር ለጽጌ መኪና ገዝቶ መስጠት አልችልም፣ ወይም ደግሞ ለእሷ መኖሪያ ወይ ደግሞ ለእሷ ጋርድ መቅጠር አልችልም የአቅም የለኝም። እኔ ግን ደግሞ ቢያንስ ንጹሕ ፍቅርን መስጠት እችላለሁ። መልካም ነገሮችን ከዚህ ጋር እንድታሳልፍ ማድረግ እችላለሁ። ቢያንስ ያንን ነገር የምትረዳኝ ከሆነና ከኔ ንጹሕ ፍቅርን የምትፈልግ ከሆነ እንድትመለስ ፈልጋለሁ። አሁን ላይ ግን ዋንን የመጣበት አላማ መኪናውን እንድትመልስለት ላደርጋት ነው። ከዚህ በኋላ የእሱ ስጦታ መቀበልም ከእሱ መኪና መቀበል አትችልም። ዛሬውኑ ወይ አብረን ሄደን እመልሰዋለን ወይ ደግሞ እኔ ቁልፉን ተቀብዬ ሄጄ ለሰውዬው እመልስለት አለሁ። ከዚህ በኋላ ጽጌ የእሱን ቆርቆሮ ሰብሳቢ አይደለችም ወይም ደግሞ በቆርቆሮ ምናምን አሳይቶ ሊደልላት አይችልም። ሰውን በፍቅር እንጂ በቆርቆሮ ማሸነፍ አይቻልም። እሱን ደግሞ በተግባር አሳያታለሁኝ። እንገባለን ወደ ቤት አይኖ ብዙ ብጥብጥ ነው የሚፈጠረው። ምክንያቱም ጽጌ በዚህ ሳለ እኔን የማየትም እኔን የሆነ ነገር የማድረግም ፍላጎት የላትም። ስለዚህ በቻልኩት አቅም ላስረዳት ሞክራለው። የምትረዳኝ ከሆነ ካልሆነ፣ ግን ቁልፉን ተቀብያት ሄጂ ራሱን ያሰጠዋሉ። ሌላው ደግሞ አንድ መናገር የምፈልገው ነገር ምንድን ነው፣ በእኔና በጽጌ መሀል አትግባ ብለውኛል። እሳቸው እንደሰማችሁ ከሆነ ቪዲዮ ላይና፣ እኔ አይደለሁም በእነሱ መሀል የገባሁት፣ እርስዎ ነው በእኛ መሀል የገቡት። ምክንያቱም ከጽጌ ጋር እኔ አብረን ያደግን፣ እዚህ ድረስ የደረስነው እኔና ጽጌ አብረን ነው። እርሶ ዛሬ ላይ መጥቶ በእኛ መሀል አይግቡ ማለት አይችሉ። እርሶ እንደ ትልቅነቱ አክብሬ፣ ምናልባት አባት ይሆናሉ ብዬ አክብሬዎት እንጂ ለእርሷ ነሽ ወይም ደግሞ ያለብኝን ነገር ወይም ደግሞ በፊት እንደምታቁኝ እንግዲህ ምናልባት ነገሮች ላይ ደፋር ነኝ ምናም ምናምንና ያን ነገር እንትን ያልኩት ትልቅ ሰው ኖት ለክብሮት ብዬ ነው። ግን ከዚህ በኋላ አልከበርም ካሉ አርፌ አልቀመጥም ካሉ ደግሞ እንዴት አርፎ መቀመጥ እንዳለቦት አሳዩታለሁ። ስለዚህ የገዙላትን ይህን ቆርቆሮ ይወስዱታል። ከዚህ በኋላ እርሶ ነው ታጠገቡ እንዳይደርሱ ፈልገው። አይ አልከበርም፣ እንደ ትልቅነቴ መከበር አልፈልግም ካሉ ደግሞ እንግዲህ ዘረጥጦታለሁ ይህን ነው ማለት የምችለው። ወደ ጽጌ እንገባለን፣ ተቀብለናት እንመጣለን። ያለበለዛ ከዚህ በኋላ በመንገድ እርሶ ራሱ ከገቡ ምን እንደማደርጉት ያ ድጋሚ፣ በመንገዴ እንዳይገቡ። እነገ ወደ ጽጌ ሰሚያለሽ አሁን ምንድነው? አደረገ ልንገርሽ። የሰጠሽ መኪና ትመልሺዋለሽ። ምንድነው እኮ መኪና ማለት? ተረጋጋ ነገኛ ገዛ መኪና፣ የመኪና ልጅ ችግር ያለብሽ አንቺ፣ እያናደርኩሽ፣ የመኪና ልጅ ችግር ያለብሽ አንድ ነገር ልንገርሽ፣ ትልቅ ሰውዬ ነው፣ ባንቺ ላይ መብት ያለው ለምን? እሱ ትልቅ ሰው ስለሆነ መኪና መግዛት ስለቻለ እኮ መኪናው መቀበላችን፣ መልሽለት። አመሰግናለሁ በይና መልሽለት፣ ወይ ቁልፉን ስጭ፣ እኔ አመሰግናለሁ ብላች ልመልስለት መኪናውን። በጣም ትቀልዳለህ። አሁን ይዝና ኮተትህን ውጣ። ራስህ ላይ ሌላ ከባድ እርምጃ እንደወስድ እንዳታደርገኝ። ማንም ከባድ እርምጃ ለምን አልችልም

ፅጌና፣ ኒኮ ብዙ ዓመት ነው የምትዋወቁ፣ እንደ ጓደኛ ቢያንስ ማለት ነው። ነገሮችን ታይ፣ ዳንኤልን ተመልከች ማለት አልነበረብሽ። መኪና ዛሬ ነው ስለቻለ፣ እኔ ደስ አላልኩም ፍላጎት። መክንያቱም እሱ መኪና መስጠት ይችላል ወይ ምናምን ምን ታርገ እሷን ተዋት። እሷ እዚህ ላይ ነው አገባሽ፣ ሰው መጠየቅ ነው ነገር። ታውቂያለሽ ምን ያህል ጊዜ አብረን ነበረ። የሆነ ሰው መቶ መኪና መግዛት ስለቻለና የሆነ ነገር ማድረግ ስለቻለ አትሰማማ ማ አትሰማማ፣ አትሰማማ፣ ለምደው አሰሚኝ፣ ለምደው አሰሚኝ። ችግር አለበት ስሙዬ። መኪና እኮ ነገ የሚፈራ ነገር ነው አይደለ? ገባሽ አይደለ? መኪና እኮ ነገ ሰርተን የምናገኘው ነገር ነው ፀጌ። ከፍቅር መኪና አይበልጥም፣ አይገባሽም እንዴ? ከፍቅር መኪና አይበልጥም እየነገርኩሽ ነው። ይበልጣል። አትንካ፣ አትንካ፣ ስሚኝ። ገንዘብ ገንዘብ ስላለው ወይ መኪና መግዛት ስለቻለ

ሰሚ እሱ እኮ ባለበት ተሳራ አለ መኪና ምናምን ፎቅ ምንም እ ሊሰራ ይችላል። ትልቅ ሰው ስለሆነ ብዙ ነገሮችን ማድረግ

ያገን እናንተ ሰላም ብንል እኮ አውሩ ብለን ሰላም ለመፍጠር ያወራነው ምንድን ነው? መኪና። አይ ተይው፣ መኪና ነገ የሚፈራ ንብረት ነው። ከዳኒ ጋር ሆኜ ብለሽ ሰላም

ቁልፉን አሁን ስልክ ደግሞ፣ አንቺ መመለስ ካልቻልሽ በአንድ ስልክ ይውል እንዲ ማለት ብዬ ነው። ምንም ብዬ አይደለም። ዛሬ መኪና ስለሰጠሽ ወይ ደግሞ የሆነ ነገር ማድረግ ስለቻል ማለት አይደለም። ብዙ ነገሮች አሳልፈናል ተረዳሽ? ብዙ ነገሮች አሳልፈናል። ድህነት ደግሞ አዲስ ነገር አይደለም። እሱ የሚያሳየሽ ቤት ምናምን ለጊዜው ነው። ነገ ለሌላ ሴት ያደርጓል። ነገ ለሌላ ሴቶች ያደርገዋል። የምታደርገው ነገ ለሌላ ሴቶች አለማለሁ። አላደርግም ለማን ላድርግ ነው? እንደዚህ የምታደርጊ

ስሙ ይሄ ለምን ለፋንክሽን ሲማን ስሙ እያወቅሽ እኔ ባህሪዬ ነገር እሱም ባህሪዬ ነገር ሸለ እንዴ! እዚህ ቤት እኮ ለአይን ነው ገባሽ? አለ። ከፍቅርና ከመኪና ደግሞ አንቺ ቆሚሽ ስላጨበጨብሽላት ቁጭ ብላ ቁጭ ከመደሰት ስሙዬ ከመደሰትኩ፣ ዳኒ እንደሚወዳት ያውቃሉ አይደለም? ቢያንስ እሱ ነገ ሰርታችሁ ነገር ማድረግ ትችላላችሁ። ይሄ ትልቅ ሰው እሺ፣ ይመጣናል አይደለም? ትልቅ ሰው ነው። ገባች አይደለ? ዛሬ ላይ ምንም ማድረግ አልችልም። ገባች አይደለ? አንቺ አጨብጭበ እሱ መኪና መግዛት ስለቻል ቢያንስ እኔ ጋር ያለውን ተረጂ ስሚኝ። እኔ ጋር ያለውን ተረጂ አንቺ በቃ ሽ ቤት ሰውዬ፣ ትዕግስቴን አትፈታተኙ እሺ። ከዚህ በላይ ፅጌ በጣም

የፈለገው ነገር ይምጣ ይምጣ። ገባሻል። የሰው ልጅ ስሙ ነገር ማለት አሻንጉሊት ቤት ይገዛላታል ወይ ደግሞ መኪና ይገዛላታል።

ሌላ ነገር ከሚፈጠር በግላችሁ ተገናኝታችሁ፣ አሁን አሁን ላይ እሱ ከመጣ ሰላም አይፈጠርም፣ አይደል? ያለበት ሰላም የዛሬው ቀን ይላል ሂድና ከዛ ሌላ ቀን ተገናኝታችሁ ምናምን አንቺና ክብሬ ነው።

ላስረዳት እንደምችል አላውቅም። እስኪ እናንተ ንገር። ከገንዘብና ከፍቅር ይዞ ይመጣል። ከገንዘብ ግን ፍቅር አይበልጥም። አብሮ ማደግ፣ አብሮ መኖር፣ አብሮ ረጅም ነገሮችን ማሳለፍ አስራ ምናምን አመት ቀላል ወይስ ትናንትና በመጣ ሰው በሆነ በመኪና ወይም ደግሞ በቁስ የምትወዱትን ሰው መለወጥ አይከብድም። ያንን ማድረግ ላይ ይከብደኛል። አልችልም። እሺ፣ ለሷ መኪና ገዝቼ መስጠት ወይ ጋር መቅጣት ስለማልችል ነው። ግን ቢያንስ ወዳት አለው እንደምወዳት እንዴት ነው መረዳት የከበዳት እንዴት ነው? ፅጌ በእንደዚህ አይነት በብልሽ ነገሮች መታል የጀመረችው በጣም እኔ የወደድኩሽ አንቺ ሌላ ወደሽ ኩነኔ አትግቢ። መወደርሽ ገፍተሽ አንቺ ብትርቂውም ልቤ ይወድሻል። ተስፋ ቀን ወልዶለኝ አገኝሽ ይሆናል።